ሰላም ጤና ይስጥልኝ ቻናል ቤተሰብ ተከታታዮች፣ ቀዳሚ ወደ አርብቱ መደረጃ ሰልፍ ፋኖ ማርሸ ፀሐይ ምን ገጠመው? እሱም በተመለከተ ጀላሽ ቀርቢ ያሉ ጀነር ተፈራ ማሞ የኮበለለበት ምክንያት ለማወቅ ተችሏል። እንዲሁም ደግሞ ፋኖ በሚጫ ለመዳበሪያ እንዳይከፋፈል ገበሬዎችን የከለከለበት ምክንያት ምንድን ነው? ሌላኛው ጉዳይ በባሕርዳር ከተማ በመዲናዋ በአማራ ክልል በምትገኘው የጦር አየር ኃይል ዋና ካምፕ የተባለውን ጥቃት ፈጽም ያለው እያለበት ምክንያት እንዴት ነው? በተለይ ደግሞ የሶሻል ሚዲያ አንቂ ተብሎ የሚታወቀው ሞገስ ሽፈራው ይህን መግለጫ ሰጥቷል። እነዚህም በተመለከተና ሌላኛው ጉዳይ ደግሞ ከፍተኛ የሆነ መከላከያ እንግዲህ በወሰደው እርምጃ እንዲሁም ትጥቅና ሌሎች ቁሳቁሶች ምርኮኛ ያደረግበት ምክንያት ይዤላችሁ ቀርቢ ያለው። እስከ ፕሮግራሙ ፍጻሜ ከኔ ጋር አብራችሁ ትቆዩ ዘንድ ከወዲሁ በአክብሮት እየጠየቁ ቀዳሚ ወደ አረጉት መረጃ ሳልፍ በደራና ወረዳ ተብሎ በሚታወቀው አካባቢ ሲንቀሳቀስ የነበረው ከፍተኛ የሆነ ትጥቅ በተለይ ከፍተኛ በሆነ ክላሽ እንዲሁም ደግሞ ተተኳሾችን መከላከያ ባደረገው ድንቅ ኦፕሬሽን ሙሉ በሙሉ እንግዲህ ምርኮኛ አድርጓቸዋል ማለት ነው። የፋኖ ውጤት በዚህ እየተገንዘው ሌላኛው በጣም ከሚያሳስበውና አነጋጋሪ ከሆነው ጉዳይ ፋኖ ማርሸ ጻየ ፊቱ እንደዚህ እንዴት ተበላሽ ምን ሲሆን ነው በሚለው በሶሻል ሚዲያ ሲዘዋወር ነበር። ጉዳዩ ግን በትኩረት ሰጠን ስናጤ ነው በተለይ በጎጃም ምድር በሰሜን ምጫ ላይ መሰረት አድርጎ የሚንቀሳቀሰውም ማርሻ ፀሀየ መረጆች እንደሚያመላክተው መቼስ ትንሿ ይባል ይድል አረቂ ትንሽ ስለ ስለበዛች ነው የሚባል መረጆች እየወጣ ነው የሚገኝ። እርስ በርሳቸው በገጠመ ከአርቂ መብዛት የተነሳ እንደሆነ ነው። በጣም የሚገርመው ከራሳቸው ነው ደግሞ ይህ የወጣው ከማንም አይደለም። እነዚህ ናቸው እንግዲህ። ወደፊት አንድ ነገር ማንሳት ይህን የፈለጉበት ስለ እሱ እኔ ዶንት ኬር አይደንገኝም። ነገር ግን እነዚህ ወደፊት አገር ቢሰጣቸው የት ያደርሳል የሚሉትን ጉዳይ ለመገንዘብና ግንዛቤ ለመጨበጥ ያክል ነው። ምክንያቱም ከራሳቸው ሰብዓዊነት ሳይኖራቸው ወይም ደግሞ አንድ ሰው የራሱን ሸብ ሳያደርግ ለሀገር እኔ ታገለታለሁ ለሚለው ጉዳይ ጥያቄው ስለሚከተነው፣ ሌላኛው ጉዳይ በሚጫ ወረዳ በተለይ በመራዊ ከት አካባቢ አርሶ አድሮች መዳበሪያ እንዳይከፋፈሉ አራት ሺህ ብር የተተመነው መዳበሪያ ዋጋ እጅግ ከፍተኛ የናረ ነው በሚል ሰበብ ለጊዜው ተከልክለዋን። ይሄ ደግሞ የከለከለው በፋኑ ታጠቂሾ በኩል እንደሆነ ገበሬዎች ደግሞ ስጋታቸውን ስለፈሩ ይህን ከመውሰድ የተቆጠቡበት ሁኔታ አለ። ነገር ግን መዳበሪያ እንደሚታወቀው በሀገራችን ውስጥ እየተመረተ አይደለም። የሚመጣው ከውጭ ነው ተገሱ የሚመጣውን በዶላር ነው። ነገር ግን ይህን ግንዛቤ ውስጥ የማያገናዘብ ታጣቂ ቡድን ነው ይሄ ሊከለክል የቻለበት። ነገር ግን የመጣበትን ያለውን የኮስትና ትራንስፖርት ያለውን ሎጂስቲክ ጥናት ሳያደርግ ዝም ብሎ ከመሬት ተነስቶ ይህን በማድረጋቸው በጣም የሚገርምም የሚያሳዝንም ነው። በጣም ይገርማል። ወቅቱ እየደረሰ ነው እንግዲህ አርሶ አደሮች ይሄ ካለፋቸው የዘር ወቅት ጥያቄ ውስጥ እንደሚከት እንግዲህ ለአርሶ አደር አሁን በስጋት ውስጥ ያለ መሆን እየተገነዘብን ነው። እንግዲህ መንግስት ከሎጂስቲክ ያደረገው ከትራንስፖርት አንጻር ስንመለከት ሁሉንም እንግዲህ በማጀብ በኩል ማዳበሪያ እንግዲህ ገብቶ ይገኛል። ይህን እንዳይከፋፍለ ወደ ገብር እጅ እንዳይገባ በማድረጉም እጅግም የሚያሳዝን ጉዳይ ነው። የሚጎዳ የራሱ እናትና አባት አካባቢ እንደመሆኑ መጠን በጣም ያሳዝናል። ሌላኛው በጣም አነጋጋሪ ከሆነው በባሕርዳር ከተማ በሚገኘው የጦር ኃይሎች ካምፕ ላይ የተሳካ ኦፕሬሽን አድርገናል ይላል ፋኖ ነው። መግለጫውን እኛ እንደምንገኝበት ስድ መዲና እንደመሆኗ መጠን ከባህርዳር መሸንቲ፣ ከመሸንቲ መራዊ አንዳንቹ እንኳን ሳይቆጣጠር እነዚህን ከተሞች አልፎ እንዴት አዝ ሊገባ ይችላል የሚለውን ጥያቄውን ለራሳቸው ልተወው። መቼስ ሶሻል ሚዲያዎች ትልቁን ሚዲያ ይሸፍኑት አይደል? ነገር ግን ትልቅ ውሸት ሲኖር ደግሞ ጥሩ ነው ሰው በአጭሩ ግንዛቤ ውስጥ እንዲያገኝ ያደርጋነውና ስለዚህ ከዛ ከመድረሳችሁ በፊት እስቲ መጀመሪያ መሸንቲ እና መሩ ያሉትን ለመያዙ እንኳን ብትሞክሩ መልካም ነው ላለሁኝ። እዚህ ጋር አያይዘን ተፈራ ማሞ የኮበለለበት ምክንያት መረጃዎች ወጥቷል። በተለይ አስማረ ዳኝ ተብሎ የሚታወቀው በሞጆ በኩል አንተ ያለን እንቅስቃሴ አቁም፣ ለኛ መከታችን ማሞ ነው፣ ለኛ አርበኛችን መሰረታችን በማለት እንግዲህ የማስፈራሪያ ዛቻ በማድረጉ አንጻር በኬሚሲ ሞጆ አካባቢ እንግዲህ ኮቪድ ሎ እንደጠፋ ነው መረጃ ውስጥ የሚያመላክተው። የት እንደገባ እስካሁን ድረስ በግልጽ የወጣ ነገር የለም። ነገር ግን ይህን ያደረገበት ትልቁና ዋነኛው ምክንያት ፋኖ አስማረዳኝ ተብሎ የሚታወቀው ባደረገበት ዛቻ አንተ አትመራንም፣ በተለይ ደግሞ አዝ በፊት አንተ ያስጨረሰዎች ሌሎች ታጣቂዎችን ለዚህ ሁሉ ተጠያቂ ነው የሚል የማስፈራሪያ ዛቻ ባደረገበት ምክንያት እንደመሆኑ ለማወቅ ተችሏል ማለት ነው። እጅግ በጣም በሚገርም ሁኔታ ሌላኛው ጉዳይ ትምህርት ቤቶችን አሁንም እስካሁን ድረስ እየተጠቀሙባቸውና እንዲሁም ደግሞ እየወደማቸው መሆኑ ፋኖ መረጃችን ለማወቅ ተችለና ነገር ግን አይጥ በበላ ደዋ ተመታ እንደሚባለውና ማስተባበያም እየሰጠ ይገኛል። በተለይ ደግሞ ታጣቂው ቡድን ለብልጽግና ፓርቲ ወይም የብልጽግና ደጋፊ የብልጽግና ኃይል ነው ይህን ያወደመው የሚል ማስተባበያ እየሰጠ እየተመለከቱት ነበረ። አዚህ በፊት በተለያዩ ቪዲዮችም ተመልክተናል። ትምህርት ቤቶችን ከምባርጎ ስፖርት ሲሰራ፣ ሲሰባስብበት፣ የተለያዩች መግለጫ ሲሰጥበት በራሳቸው እያየን ነበር። ነገር ግን ይህንም እንግዲህ ማስተባበያ ራሱ እየሰጥበት ይገኛል። ይህ እውነት ነው ለሚለው ጥያቄው ለራሳቸው አሁን መተው በቂ ነው። ምክንያቱም ከዚህ በፊት መምህራንን ምን ሲያደርጋቸው፣ ቡሻ ሲያሰራቸው አለፍ ሲልም መስዋዕትነት ሲያደርጋቸው ተመልክተናል። ለአብነት ያህል መረወር የተደረገው እናስውሳለን። እነ ደረጀም መምህር ደረጀ እና ጓደኞቹ ምን እንዳደረጓቸው እናስውሳለን። ነገር ግን ማስተባበያቸው በዝዝዝ ምክንያት ስንመለከተው ውድቅ ይሆናል ማለት ነው። አንድ ነገር አንድን ለመቀበል መጀመሪያ ከጅምሮ የእነሱን ስራ ማወቁ ተገቢና በቂ ነው። ስለዚህ አዛልፎ ደግሞ ቀሪዎችን እንዲ ቡሻፕ እያሰሩ ቲክቶክ ላይ ያየንበት ሁኔታ አለ። ስለዚህ ማስተባበያችሁ በዚህ ውድቅ ይሆናል። የሚያስፈልገው ሰላም ነው። የሚያስፈልገውም ንግግር ነው፣ ድርድር ነው። ስለዚህ ትግላችሁ ትክክለኛ ያልሆነ መንገድ እየሄደ ነው። አንደኛ በጥቅም የተያያዘ ነው፣ አይተናል። እስከ አፍንጫ ማውጣት መናገር የሚቻለን ስለዚህ የምሰጡትን ማስተባበያ መቶ በመቶ ከእውነት የራቀ ነው። ስለዚህ የሚያስፈልገን ኢትዮጵያ ወደፊት መራመዱ አይቀርም። ደቡብም ትሄዳለች። ፋኖ በይዞይ በዚህ ከቀጠለ አልሸባብ ሆነ የምትቀረው አማራን እያዳከም ክልልን የወጣህበት ማረሰብ እያዳከም እንጂ ወደፊት አንድ ስንዝር አይሄድም። ባይ ላ ቪዲዮ እስክንገናኝ አዲስ የሆነች ሰብስክራይብ በማድረግ ጠብቁኝ። ቻው